ቻችን ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። እንደተለመደው የተለያዩ መሰናዶችን ይዘንላችሁ ቀርበናል። ብሩክቴ ጥላሁን ፕሮግራሞቹን እየመረውኝ አብራችሁ ቆይታ አድርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። የሰው ሰራሽ አስተውሎት እየተባለ የሚጠራው አርቲፊሻል ኢንቴለጀንስ የዘመናችን የኢንፎርሜሽን ቴክኖሎጂ ዘርፍ የታየ አስደናቂ ክስተት ቢሆንም አስተዋጽኦ ግን በሌሎች ዘርፎች ላይ በጉልህ እየተንጸባረቀ ይገኛል። ለአብነት እንኳን ብንመለከት በጤናው በማኑፋክቸሪንግ እንዲሁም በትምህርት ዘርፍ ላይ እያሳደረ ያለው ተጽዕኖ የበርካቶችን ሕይወት አቅልሏል። በሀገራችን ኢትዮጵያ ኢትዮ ቴሌኮም የፋይቭ ጂ አገልግሎት ከማስፋፋቱ ጋር ተያይዞ አርቲፊሻል ኢንተለጀንስን በተለያዩ መስኮች ላይ ተግባራዊ በማድረግ አበረታች ጅማሮ እየታየ ነው። በዚህ አብይ ርዕሰ ጉዳይ ጋር በተያያዘ ከዘርፉ ባለሙያዎች ጋር ያደረግነው ቆይታ አለ፣ እንከታተለው አርቲፊሻል ኢንቴሊጀንስ ማለት ማንኛውም ማሽን ማሽን ሊሆን ይችላል፣ ሶፍትዌር ወይም ሶሉሽን ሊሆን ይችላል። ነገር ግን እነዚህ ሶፍትዌሮችና ሶሉሽኖች ወይም ማሽኖች የሰው ልጅ ሲሰራቸው የነበሩ የተለያዩ ስራዎችን መስራት የሚችል ማለት ነው። አሁን የምንጠቀሙበት ደረጃ የመጀመሪያ ደረጃ የሚባለው ፈርስት ሌቭል የሚባለው አይነት ደረጃ ላይ ነው። አርቲፊሻል ኢንቴሊጀንስ ለመጀመሪያ ጊዜ ከሰው ልጅ ውጭ ሌላ ግዑዝ የሆነ ነገር ማሽን ወይም ሶሉሽን ወይም ሶፍትዌር እንደ ሰው መናገር የሚችል እንደ ሰው ኮንቨርስ ማድረግ የሚችል እንደ ሰው ሚኒንግ የሚሰጥ ወይም ኮሄረንት የሆነ ትርጉም ያለው አረፍተ ነገር መስራት የሚችል አርቲፊሻል ኢንቴሊጀንስ ነው። በደመ ነፍስ ውሳኔ መስጠት መቻል ሳይሆን በደ ግራና ቀኙን አይቶ አመዛዝኖ ይሄ ነገር እንዲህ ቢሆን ጥሩ ነው ብሎ ዲሲሽን ሜክ ማድረግ ይችላል አርቲፊሻል ኢንቴሊጀንስ አንድ ሰው በዚህ ምድር ላይ በጣም ቀለል ያለ ሕይወት እንዲኖር ማስቻል ነው። የተለያዩ ዴይሊ ችግሮችን በመፍታት በየቀኑ የሚገጥሙትን ችግሮች ቀስ በቀስ በቴክኖሎጂ በመፍታት ጥሩ ኤክስፒሪየንስ እንዲኖረው ማድረግ ነው። ሶ አርቲፊሻል ኢንቴሊጀንስ እንግዲህ ቀዳሚውን ሚና ይጫወታል ማለት ነው። ለምሳሌ አርሶ አደሩን በአርቲፊሻል ኢንቴሊጀንስ ሰፖርት ማድረግ ይቻላል። ለምሳሌ አንድ ባቄላ የዘራ አርሶ አደር ጅማ አካባቢ ወይም ደግሞ መቀሌ አካባቢ ወይም ያለ አርሶ አደር ባቄላውን ምት የባቄላ ምርቱን የምትረብሽበት አንድ ዝንብ አለች እንበል ዝንብ የምትባል ዝንብ የሚመስል በራሪ ነገር እና በቆሎን የሚያበላሽበት እየዞረ እሷን ፎቶ ብቻ በማንሳት ዲያግኖስ በማድረግ የአግሮኖሚስቶች ከሴንተር ሆነው ከማዕከላዊ ሆነው እንዲህ አይነት ነገር አድርግ ብለው ያቺን ዝንብ እንድትጠፋ ማድረግ ይችላሉ ማለት ነው። አርሶ አደሩ ሞባይሉ ላይ ዳውንሎድ የሚያደርገው የአግሪካልቸር ኤአይ ፓወር የሆነ የአግሪካልቸር አፕሊኬሽን ይኖራል። በዛ አፕሊኬሽን ያቺን የአዝረቱ ላይ የተቀመጠችዋና ና የምታበላሽበትን ምርቱን የምታበላሽበትን ፎቶ ሲያነሳ ምን ኤግዛክት ምን ምን ምን ምን ማድረግ እንዳለበት ይነግረዋል። ለአርሶ አደሩ ማለት በራሱ ቋንቋ በኦሮምኛ፣ በሶማሊኛ፣ በትግርኛ ይነግረዋል። ሶ ያንን ወስዶ የሚገዛው ነገር ካለ ሄዶ ገዝቶ ወይም ደግሞ ማድረግ ያለበት ፕራክቲስ የሚያደርገው የግብርና አክቲቪቲ ከሆነ ያንን ፕራክቲስ የሚያደረገውን አድርጎ ያችን ዝንብ እንዲያጠፋ ማድረግ ይችላል። መደበኛ የሆነ የማኑፋክቸሪንግ ሂደትን በአርቲፊሻል ኢንቴሊጀንስ በመጠቀም ፈጣን ማድረግ ይቻላል። ጫማ ለዓለም ገበያ የሚሆን ኳሊቲ ያለው ጫማ ለጫማ ለማምረት እያንዳንዱ ጫማ ለማምረት የሚያስፈልጉ እያንዳንዱ ፕሮሰሶች መለወጥ አለባቸው ማለት ነው። ለምሳሌ ለዚህ ጫማ ዲዛይኑን ያወጣል ራሱ ሮቦቱ ማለት ነው። በዓለም አቀፍ ደረጃ በአሁኑ ሰዓት በጣም ተወዳጅ የሆነ የጫማ ዲዛይን የትኛው እንደሆነ ያውቃል። በዛ መሰረት ዲዛይን ያደርገዋል ራሱ ሮቦቱ ማለት ነው። አንድ ሁለተኛ ደግሞ ግብአቱ ለዛ ጫማ ግብአት መሆን ያለበት ይሄኛው ቆዳ አይደለም ይሄኛው ቆዳ ነው ብሎ እራሱ ይመርጣል። ከዛ ዲዛይን ያደርገዋል። ዲዛይን ማድረግ ብቻ አይደለም እንዴት አድርጎ ማርኬት መደረግ እንዳለበት ሁሉ ሰጀስ ላይ ያደርግ ይችላል። ፋይፍ ጂ ለኤአይ ትራክ ነው፣ በቃ የሚመቸው ፕላትፎርም ነው ማለት ፋይፍ ጂ ከፍተኛ ፍጥነት አለው፣ ከፍተኛ የሆነ ፍጥነት አለው። ፍጥነት ብቻ ያለ ዳታ ኳሊቲ አለው። ለምሳሌ ብዙ ሰዎች ኢትዮጵያ ውስጥ ያሉ በሚታሙበት ጊዜ ባንኮክ ሄደው ይታከማሉ አይደለም። ነገር ግን ፋይፍ ጂ አለንኛ። ሶ የሆነ ሆስፒታል ሮቦቲክ አርምስ ያለው ሆስፒታል ቢኖር ኢትዮጵያ ውስጥ እዛ ባንኮክ የተፈለገው ባለሙያ ልብ ቀዶ ጥገና የሚያደርገው ሊሆን ይችላል። እዛ ሆኖ እዚህ በሮቦቲክ አርምስ አማካኝነት ቀዶ ጥገና ሊያደርግለት ይችላል። እዛ ሆኖ ይሄ 5ጂ ይፈልጋል መዘግየት ስላሌለበት እና በጣም ስትሪም ሲያደርግ 100% ስትሪም ማድረግ ስላለበት 5G ለዚህ በጣም ጠቃሚ ነው ማለት ነው። ስለዚህ በዚህ ምክንያት የሚወጣው ከፍተኛ ወጪ ይቀንሳል። እንደገና በሀገር ውስጥም እነዚህ ይሄንን እያቀዱ ጥገና ኢንቫይርመንት ፕላትፎርም ለማዘጋጀት ስቲ ያደገ የጤና አገልግሎት መስጠት ትችላለች ማለት ነው። ኢትዮ ቴሌኮም አሁን ትራኩን አዘጋጅቼላችኋለሁ ይላል ከዛ በኋላ የተለያዩ በሀገር ውስጥ ያሉ ኩባንያዎች መንግስታዊ የሆኑ ተቋማት ወዘተ ማሰብ ነው የሚጠበቅባቸው ማለት ነው ኤአይ አምጥቼ እንዴት ነው ስራ መስራት የሚችለው ብሎ ማሰብ ነው ያለባቸው ማለት ሜዳውን ካዘጋጀች በኋላ ሰዎች መጥተው ኤክሰርሳይዝ ማድረግ ይችላሉ። ፕላትፎርሙን አዘጋጅተሽላቸዋል። ስለዚህ በሕክምና ዘርፍ ላይ ያሉ የተለያዩ ተቋማት የተለያዩ የኤአይ አገልግሎቶችን በማምጣት የሕክምና አገልግሎቶቻቸውን ማሳለጥ የሚፈልጉ ከሆነ ፋይቭ ጂ ኮኔክሽን አለ። ስለዚህ በፋይቭ ጂ ኮኔክሽን ያን መስራት ይችላሉ። ሁላችንም እንደ ምርጫችን በነፃነት የምንኖርበት የራሳችን ምናባዊ ዓለም አለን አይደል? በዚህ ምናባዊ ዓለም ብንፈልግ ልክ እንደ አንድ ሰዓሊ የራሳችንን ስዕል መሳል እንችላለን። ልክ እንደ አንድ ሙዚቀኛ ደግሞ የራሳችንን ዜማ ማቀናበር እንችላለን። ሌላም ሌላ ማድረግ እንችላለን። የፈለጋችሁትን የአገልግሎት አይነት በፈለጋችሁት መጠንና ባሻችሁ መንገድ እራሳችሁ አዘጋጅታችሁ መጠቀም ብትችሉ ምን ምን አይነት ነፃነት እንደሚያጎናጽፋችሁ እስቲ ለአፍታ አስቡት። ኢትዮ ቴሌኮም የበርካቶችን ምኞት ከግምት በማስገባት ያዘጋጀው የምርጫዬ ጥቅል ይህንን አይነቱን ነፃነት ለተጠቃሚዎች ያጎናጽፋል። ሙሉ መረጃውን ከቀጣዩ መሰናዳችን እንከታተል። የምርጫዬ ጥቅል ወይ ደግሞ እኛ ክሬት ዮር ኦውን ፓኬጅ ነው የምንለው። ይህ ፕላትፎርም ደንበኞቻችን ካሉት ቋሚ ጥቅሎች በተጨማሪ በራሳቸው ምርጫና በራሳቸው ፍላጎት ሲፈልጉ የተለያዩ ፓኬጆችን ክሬት የሚያደርጉበት ኦፕሽን ነው ማለት ነው። ለምሳሌ የድምጽ ወይ ደግሞ የቮይስ ፓኬጅ ምንለዋለ፣ ኢንተርኔት ወይ ደግሞ የዳታ ፓኬጅ ምንለዋለ፣ እንዲሁ ደግሞ የአጭር የጽሁፍ መልእክት ምንለዋለ እነሱን ፓኬጆች ደንበኞቻችን በራሳቸው ፍላጎት በራሳቸው ምርጫ ባላቸው የመጠቀም ሲጠቀሙበት በነበረው ትሬንድ ተነስተው ኢቭን ራሱ ባላቸው የሂሳብ መጠን እሱንም ሁሉ ኮምፔር በማድረግ በራሳቸው ፍላጎት እኒህን ፓኬጆች ክሬት ማድረግ የሚችሉበት አማራጭ ነው ማለት ነው። የኢትዮ ቴሌኮም ደንበኞቻችን የሚታወቅ ነው በጣም ብዙ ናቸው ማለት ነው። ስለዚህ ለሁሉም ደንበኞቻችን የተለያየ አይነት ፓኬጆችን በቋሚነት ማስቀመጥ አንችልም፣ አደለ? ስለዚህ ደንበኞቻችን በራሳቸው ፍላጎት ሲፈልጉ ፓኬጅን ክሬት አድርገው ኤክስፒሪየንስ ማድረግ ሲፈልጉ፣ ደግሞ ክሬት ዩር ኦውን ፓኬጅ ወይ ደግሞ የምርጫዬ ጥቅልን መጠቀም የሚያስችላቸው ነው እና ሁሉም ደንበኞቻችን የራሳቸውን የሚመቻቸውን ፕላን የሚያዘጋጁበት ወይ ነው ማለት ነው። ደንበኞቻችን ከክሬት ዩር ኦን ፓኬጅ ወይ ደግሞ የምርጫዬ ጥቅል ላይ የሚያገኙት ጥቅም አንደኛ ባላቸው አጠቃቀም ተነስተው የራሳቸውን ፓኬጅ ክሬት ማድረግ ይችሉ ይችላሉ ማለት ነው። ለምሳሌ ምንድን ነው እኛ አሁን ዴይሊ ዊክሊ መንዝሊ ከምንላቸው ፓኬጅ አስዩም ለምሳሌ የዊክሊ ፓኬጅ ሶስት ጂቢ ቢፈልግ ደንበኛችን ሶስት ጂቢን በእለታዊ ወይም ደግሞ በሳምንታዊ ወይም ደግሞ በወራዊ ክሬት አድርጎ ሂሳቡን እዛው ያሳየዋል። ዜን ያን ፓኬጅ መግዛት ይችላል ማለት ነው። ስለዚህ ይህንን ፓኬጅ እኛ በቋሚነት ባናቀርብ፣ ደንበኛው ግን በራሱ ይህን ፓኬጅ ከዚህ ፕላትፎርም ማግኘት ይችላል ማለት ነው። ደንበኙው ደግሞ ከራሱ አጠቃቀም ተነስቶ የራሱን የሆነ ፓኬጅ ክሬት ማድረግ ሊፈልግ ይችላል። ወይ ደግሞ ፐርሰናላይዝድ ኦፈር ምንለው ማለት ነው። ለእያንዳንዱ ደንበኛ በቋሚ ፕላን ማዘጋጀት ሊከብድ ይችላል። ክሬት ዮር ኦን ፓኬጅ ወይ ደግሞ የምርጫዬ ጥቅል ግን ለሁሉም ደንበኛ የራሳቸውን ፓኬጅ ክሬት የሚያደርጉበት ወይ ነው ማለት ነው እና የሚፈልጉትን ፓኬጅ፣ ፐርሰናል የሆነ ፓኬጅ መግዛት ቻሉ ማለት ጥያቄያቸውን በቀላሉ መመለስ ችለናል ብለን እናስባለን ማለት ነው። ማንኛውም የኢትዮ ቴሌኮም ደንበኛ ፕሪፔድ፣ ፖስፔድ ደንበኞቻችን መጠቀም ይችላሉ። ማለት የምርጫዬ ጥቅል የምናገኘው በማይ ኢትዮቴል አፕ ነው። እሱን ከአፕ ዳውንሎድ አድርገው ቀጥታ መጠቀም ይችላሉ። ነገር ግን ደግሞ ስፔሻሊ የቴሌብር ሱፐር አፕ ተጠቃሚ የሆኑ ደንበኞቻችን መተግበሪያ ወይ ደግሞ አፕ ሚለው ላይ ገብተው ሚኒ አፕ ላይ ማለት ነው። ማይ ኢትዮቴል አፕ አለ እዛ ጋር ገብተው መጠቀም ይችላሉ ማለት ነው። የምርጫዬ ጥቅል ሚለውን አይከን ከፍተው የዴሊ ዊክሊ መንዝል ሚል አማራጮች አሉ። ከዛ ጋር ገብተው ዴሊ የሚፈልጉትን በቦይስ በዳታ በኤስኤምኤስ ማስቀመጥ ይችላሉ ማለት ነው። እስፔሻሊ በዳታ ሲመርጡ ደግሞ በሜጋባይት በጂቢ ማስቀመጥን ይችላሉ ማለት ነው። እና ሊሚቱ ደግሞ ከፍ ያለ ነው። እስከ 100 ጂቢ ድረስ ዳታ መጠቀም ይችላሉ። ቮይስ ደግሞ እስከ 2000 ሚኒት ድረስ እንት ገደብ የለው ማለት ነው። አንድ ሁለት ሶስት እያሉ እስከ 2000 ሚኒት ድረስ መምረጥ ይችላሉ የሚፈልጉት ማለት ነው። መርጅ ማድረግ ወይ ደግሞ ይሄን አሁን ያልኩትን ኮር ሰርቪሶችን ዳታን፣ ቮይስ እና ኤስኤምኤስን ባንድ ላይ መግዛት ይችላሉ። ሰፓሬት ደግሞ ዳታ ብቻ ከፈለጉ ዳታን ብቻ በዴይሊ በዊክሊ ወይ በመንዝሊ ክሬት ማድረግ ይችላሉ ማለት ነው። ሲን ሂሳቡ መጠኑን ያሳያቸዋል። እየቀያየሩ ሪሶርሱን የሚጠቀሙትን ሪሶርስ ፕላስ ማይነስ በማድረግ ካላቸው ሂሳብ ጋር ማች በማድረግ ኦፈሩን ዲዛይን ማድረግ ይችላሉ ማለት ነው። ፍላጎቱ ፍላጎቱ ዳታ ብቻ ሆኖ ካሉት ቋሚ የዳታ ፕላኖች ደግሞ ዴይሊ፣ ዊክሊ፣ መንዝሊ ብለን ካስቀመጥናቸው የዳታ ፕላኖች ውስጥ ደግሞ ፍላጎቱ ያ ላይሆን ይችላል። ለምሳሌ 30 ጂቢ ሊፈልግ ይችላል ይህ ደንበኛችን። እኛ በቋሚ ፕላን 30 ጂቢ ላይኖረን ይችላል ማለት ነው። ሶ ከዛ ኳያ 30 ጂቢን ክሬት ማድረግ ይችላል ይህ ደንበኛ ማለት ነው። ዘን ከ30 ጂቢ ደሞ በተጨማሪ ደግሞ ኤስኤምኤስ የተወሰነ 10፣ 20 ኤስኤምኤስ አድ ማድረግ ይችላል ደንበኛው ማለት ነውና ደንበኞቻችን ብዙ ይጠቀሙታል ይሄን አፕ ወይ ደሞ ይሄን ክሬት ይራውን ፓኬጅን ግን በዛ ልክ ደግሞ ደንበኛው አዌር ሆኖ በደንብ መጠቀም አለባቸው። ማለት ከዚህ በተሻለ ጥያቄዎችም ይመጣሉ ባይዘወይ ማለት ነው ይህን ያክል ጅቢ እንፈልጋለን። ላይክ የሁለት ብር ፓኬጅ ቢመጣ የአንድ ብር ላውንች ካረግን በኋላ የሁለት ብር ቢኖር የሚል ኮሜንት አለ። ግን ደንበኞቻችን የሁለት ብር የሶስት ብር የአራት ብር ክሬቴራውን ፓኬጅ ላይ ክሬት ማድረግ ይችላሉ ማለት ነው። እንግዲህ የክሬት ዩራውን ፓኬጅ ወይ ደሞ የምርጫዬ ጥቅል እጅግ በጣም ምቹ ነው። ቀላል ነው። ጀስት ዋን ዋን ተች ነው ማለት እንችላለን ማለት ነው። ስቴፑ ያን ያክል የሚከብድ አይደለም። ኦፕሽኑ ላንጉጁ በሁሉም ላንጉጅ ኦፕሽን አለው ማለት ነው። ስቴፑም ያን ያክል ክሬት ለማድረግ የሚያስቸግር አይደለም። የምርጫዬ ጥቅል የሚለው ደንበኞቻችን በሚፈልጉት ቋንቋ ከመረጡ በኋላ በዴይሊ በዊክሊ፣ በ እና በመንዝሊ የሚፈልጉትን ሪሶርስ ማስገባት ነው የሚሄነው ማለት ነው። ከዛ በኋላ ፕራይሱን ቼክ ማድረግ ነው። ዜን ፕራይሱን ቼክ አድርገው የሚመቻቸው አይነት ፕራይስ እና ካላቸው ባላንስ ጋር ፊት የሚያደርግ ከሆነ ቼክ አድርገው ፓኬጁን መግዛት የሚችሉበት ነው ማለት ነው። እና እጅግ በጣም ቀላል ነው። ስቴፑም የሆነ ያክል ለደንበኞቻችን የሚከብድ አይደለም ማለት ነው። ሰላም እንዴት ናችሁ? ዮሐንስ ግርማ አባላለው። ዛሬ በዘመንና በቴክኖሎጂ ፕሮግራማችን ላይ ህይወታችንን በተለያየ መልክ የሚያቀልልን የስልክ አፕሊኬሽኖች ቱቶሪያሎች፣ ይሁን የተለያዩ የኤአይ ቱሎች፣ ድረገጾች እነዚህ ሙሉ ሲ ፕሮግራማችን ላይ እናያቸዋለን። አብሯችን ቆዩ። በዛሬ ፕሮግራማችን ላይ የምናወራው የተለያዩ ራይቲንግ ቱሎች ነው። አሁን የምኖርበት ዘመን ላይ ራይቲንግ ቱሎች እንዳለ በኤአይ ሪፕሌስ ተደርጓል። ይህም ብዙ ጊዜ አሁን ጉዳቱን ያየውበት እነዚህ ኤአይ ቱሎች የእናንተን ጽሑፍ ሪፕሌስ ነው የሚያደርገው ሰፖርት አያደርገው። አንድ ታዋቂ ኤአይ ቱል ሁሉም ሰው የሚያውቀው ብለን የምናስበው ቻትጂፒቲ ነው። ብዙ ሰዎች እሱን እንደ ራይቲንግ ቱል ይጠቀማሉ። ግን የሚጎዳው ቶፒክ ሰጥታችሁት እንዳለ ሪሰርቻችሁን ሆነ ኤሲያችሁን እንዳለ በዝርዝር ነው የሚጽፍላችሁ እናንተ እዛ ላይ ያለው ጻፉልኝ ከማዘዝ ውጪ የራሳችሁን ጽሑፍ የራሳችሁን ካራክተር ጽሑፋችሁ ፔፐር ላይ አይኖርም። ስለዚህ በእነዚህ ራይቲንግ ቱል አሁን ማቀርብላችሁ የራሳችሁን ራይቲንግ ቱል ሰፖርት አድርጎ ካራክተራችሁን የራሳችሁን ንግግር ሳይቀይርባችሁ ሰፖርት አድርጎ ለሪሰርቻችሁ ሆነ ለተለያዩ ኢሜይል የምትልኩት ሆነ በስነ ስርዓት ጽፎላችሁ ያቀርባል። የመጀመሪያው ራይቲንግ ቱል እዚህ ፕሮግራማችን ላይ ማየት የምፈልገው ሌክስ ይባላል። ሌክስ ከሌሎች ኤአይ ወይም ራይቲንግ ቱሎች ለየት የሚያደርገው እንዳለ ሪሰርቻችሁን አይጽፍላችሁም፣ እንደ ሰፖርት አድርጎ ነው። ስለዚህ የራሳችሁ ድራፍት ጽሁፎች እዛ ላይ ካላችሁ፣ ሌክስ የራሱ ኤአይ ሲስተንት አለው። አስክ ሌክስ የሚለውን ቱል ነቅታችሁ ጽሑፋችሁን ወይም ድራፍታችሁን እዛው ያስተካክልላቸዋል የትኛውም ቶፒክ ወይም የትኛውም ፓራግራፍ እዛው ደግሞ ሌክስ አይቶላችሁ ማስተካከል ያለባችሁ ነገር ካለ እዛ ያስተካክላል። እንዳለ ሪሰርቻችሁ ወይም ፔፐራችሁን ከሌክስ ጋር ጽፋችሁ ስጨርሱ እንዳለ ሌክስሱን ቼክ አድርጎላችሁ የግራመር ኤረር ካለ ወይም የፕሌጀሪዝም፣ እነዚህን ሁሉ ቼክ አድርጎላችሁ ፔፐራችሁ በራሳችሁ እጅ ወይም በራሳችሁ ካራክተር እንደተጻፈ ሌክስ የቢሎ ራይቲንግ ፕላትፎርም ያግዛቸዋል። ቀጣይ ራይቲንግ ቱል ሬኮሜንድ የማደርገው ቴክስት ኮርቴክስ ይባላል። ይሄኛው ራይቲንግ ቱል ፕራይሜሪሊ ለተማሪዎች ነው ሬኮሜንድ የማደርገዋል። ይህንንም ያልኩበት ምክንያት ብዙ ተማሪዎች ሪሰርች የሚጽፉ ከሆነ ቴክስት ኮርቴክስ ለሪሰርች ላይ በተለይ በጣም ኬተድ የሆነ ፕላትፎርም ነው። ቴክስ ኮርቴክስ ላይ ፕላትፎርም ላይ እንደገባችሁና አንድ ሪሰርች ቶፒክ ካላችሁ እሱን እዛው ፕላትፎርም ላይ ስትጽፉት ቴክስ ኮርቴክስ ኦንላይን እንዳለ ሰርች አድርጎ እንዳለ የምትፈልጉትን ሪሶርስ እንዳለ ዝርዝሩን እዛ ላይ ያስቀምጥላቸዋል። እናም እነዚህን ሪሶርሶችም ከየት እንዳገኘ እንዳለ ዶኪመንት አድርጎ ያስቀምጥላቸዋል። ጉግል ክሮም ደግሞ የምትጠቀሙ ከሆነ ቴክስ ኮርቴክስ ኤክስቴንሽን አለው እና እንዳለ የምታዩት ዌብሳይት ለሪሰርቻችሁ እሱን እንዳለ ሰመራይዝ አድርጎላችሁ የራሳችሁ ሪሰርች ያደረጋችሁበት ዶኪመንት ሴቭ አድርጎ ያስቀምጥላቸዋል። ከዛ በኋላ እነዚህን ከተለያየ ዌብሳይት ሴቭ ያደረጋችሁትን ሪሶርስ እንዳለ ሰብስቦ እንዴት አድርጋችሁ ሪሰርቻችሁ መጽሐፍ እንዳለባችሁ ሰፖርት ያደርጋቸዋል። የመጨረሻው ራይቲንግ ቱል ሬኮሜንድ የማደርገው ኩል ቦት ይባላል። ኩልቦት የሚጠቅመው እነዚህን የመጀመሪያዎችን ሁለት ራይቲንግ ቱል ተጠቅማችሁ ፔፐራችሁን ሰብሚት ከማድረጋችሁ በፊት እነዚህ ሁለት ራይቲንግ ቱሎች ኤአይ ስለተጠቀመ ሰሚት ከማድረጋችሁ በፊት ኩልቦት ላይ ስታስገቡት ፕሌጀራይዝ ተደረገ ወይ አይደለም የሚለውን እንዳለ እዛው ያሳያችኋል። እና እነዛንም ደግሞ ሪራይት ማድረግ ካለበትም ደግሞ ኩልቦት ለሱ ያግዛቸዋል። ኩልቦት ኤአይ ቱሎች በተለያየ መልክ የእኛን ሕይወት ሼፕ እያደረገ ነው። በተለይ አሁን እነዚህ ራይቲንግ ቱሎች ተማሪዎች ላይ የሚጠቅም ይመስለኛል። እና እነዚህን ቱሎች ሬኮሜንድ ማደርግበት መጀመሪያ ላይ ፕሮግራሙ ላይ ያወራ ነው እንዳለ ኤአይ ቱሎች የሰውን ጽሁፍ ሙሉ ለሙሉ ሪፕሌስ እያደረገ ነው። ስለዚህ እነዚህን ቱሎች በመጠቀም የራሳችሁን ጽሁፍ የራሳችሁን ካራክተር ይዛችሁ እነዚህ ኤአይ ቱሎች የራሳችሁን ጽሁፍ ሰፖርት አድርጎ እነዚህን ሪሰርቻችሁን፣ ፔፐራችሁን በስነ ስርዓት ሰሚት እንድታደርጉ ይጠቅማል ብለን ስላሰበን ነው። ተመልካቾቻችን ለዛሬ ያሰናዳንላችሁ ሳምንታዊው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። በቀጣይ በሌሎች ርዕሰ ጉዳዮች እንገናኛለን። እስከ ሳምንት ቸርን